ሰላም ጤና ይስጥልኝ፣ እንዴት አላችሁ? በዛሬው ዕለት እንግዲህ መከታው ማሞና ደሴ ላይ እርስ በርሱ እንግዲህ እየተጫረሰ ይገኛል። በተለይ አማራን ነጻ እናወጣለን ያሉት የፋኖ ታጣቂዎች በዛሬው ዕለት እንግዲህ እርስ በርሱ እየተጫረሰ እንደመገኘቱ መረጃዎች እየወጡ እያመላክታል። በተለይ በመከታው ማሞ የሚመራውና በደሴ ላይ የሚመራው ሁለቱ ታጣቂ ቡድኖች መካከል የተደረገ ነው። ይሄ ጉዳይ ግን ወደማያባራለት እርስ በርሱ የገባበት ነው። ስለዚህ መከላከያው ባለበት ሰዓት ታዛቢ ሆኖ የሁለቶችን ታጣቂ ኃይሎች እንግዲህ ገላጋይ አይሻ እየተመለከተ ነው የሚገኘው። እንግዲህ አማራና ህፃ እናወጣለን ያሉት ትናንት ታጥቀው የገቡ ወንድሞች ዛሬ ግን ከዛ አልፎ እርስ በርሱ ወደ ለየለት ሽኩቻ የገባበት ሁኔታ ነው። ስለዚህ ይሄ የሚያመላክተው አገርን ከማዳን ይልቅ እርስ በርሱ ወደዚ አይነት ጉዳይ እያመራበት ነው የሚገኘው። ከዚህ ጋር ተያይዞ እንግዲህ ከፍ ያለው ደሴ ሕይወት ተከትሎ ወንድሙ እንግዲህ አጠፋ ምላሽ ለመውሰድ እንቅስቃሴ መጀመሩ አይነት የተሰማው በተለይ ጸዳሉ ደሴ ተብሎ የሚታወቀው ከፍ ያለው ደሴ ወንድም ጸዳሉ ደሴ ማለት ነው። ወንድም ወንድም ለመመለስ እንግዲህ እንቅስቃሴ ዝግጅቱን አጠናቆ ጀምሯና የተባለ መረጆች የሚያመላክተው ስለዚህ አማራ ክልል እንግዲህ እርስ በርሶ አሁን ወደ ላይ የለት መግባቱ የሚያመላክት ጉዳይ ነው። ስለዚህ ትናንት ክልሉን ነጻ እናወጣለን ብለው የጀመሩት ትጥቅ ትግል ዛሬ ግን ወደዛ ወደ ላይ ተገብተው ሌላኛው ጉዳይ የሀገር መከላከያ ሰራዊት በሰሜን ሸዋ ዞን ሂዳቡ አቦቴ ወረዳ፣ እንዲሁም ደግሞ በምዕራብ ሸዋ ዞን አማያ ወረዳ ጋንበላ ተብሎ በሚታወቅ ቦለቶች ሲንቀሳቀሱ የነበሩ የሸኒ ታጣቂዎች እጅ አልሰጥም ያለው እንግዲህ ተገዶ በምርኮኛነት ገቢ ተደርጓል። እንዲሁም በርካታ ቁሳቁሶችም እዚህ ጋር ተያይዞ መገቢ መደረጋቸውን የታጠቋቸውን መሳሪያዎች ሙሉ ማለት ነው። ስለዚህ ይህ እነዚህ ታጠቁ ወንድሞች እንግዲህ ትናንት እንታገላለን ሲሉ የነበሩ ዛሬ ግን በዘረፋ ላይ የተሰማርተው ክልሉን ብሎም እንግዲህ አካባቢውን ሲያተራምሱ እንደቆዩት ነው መረጃዎች የሚያመላክተው። ሌላኛው ጉዳይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ ወደ ቬትናም ሲያቀና እንግዲህ ከአርባ እስከ አምሳ ዓመት መካከል በነበረው ጋፕ የመጀመሪያው ነው እየተባለለት ነው መረጃዎች የሚያመላክተው። ስለዚህ በሀገሮች መካከል ከፍተኛ የሆነ ዲፕሎማሲ አሁን እንደሚሰራ ተስፋ ሰጪ ጉዳዮች እያመላከተ ነው የሚገኘው እዚህ ጋር ተያይዞ እንግዲህ በምዕራብ ጎንደር ዞን አርማጮ ወረዳ ላይ አንድ የአሲዙ ቅጥቅጥ በተለይ ኪስ በመስራት ሆን ተብሎ የተሰራ የኮንትሮባንድ መንቀሳቀሻ ኪስ በመስራት ከ4760 በላይ ተተኳሽ ጥይቶች እና እንዲሁም ደግሞ ከ1780 በላይ የክላሽ 4760 የብሬን ክላሽ ተተኳሽ እንዲሁም ደግሞ 1780 የክላሽ ተተኳሾች በቁጥጥር ስር ውሏም ማለት ነው። በአጠቃላይ ከ6000 በላይ ማለት ነው። ይህ የሆነበት እንግዲህ በተለይ አሲዙ የህዝብ ማመላለሻ አውቶቡስ በተለይ ለዚህ ኮንትሮባንድ ማመላለሻ ሆን ተብሎ በተዘጋጀ በተለይ ድንገተኛ በተደረገ ፍተሻ ነው። ይህ ሙሉ በሙሉ በቁጥጥር ስር የዋለው የጸጥታ ኃይሎች ባደረጉት ድንገተኛ ፍተሻ ሙሉ በሙሉ በቁጥጥር ስር ውሏን መነሻውን ገንዳ ውሃ ተብሎ በሚታወቀው አካባቢ በተደረገ ነው። ስለዚህ የመጨረሻ እንግዲህ እንደዚህ አይነት ድርጊቶችን እኛም ከመንግስት ጎን በመቆም ማወገዝና እንዲሁም ማጋለጥ ሲታይ ጥቅሞችን በመስጠት እንግዲህ ንጹህ ሀገር ንጹህ ክልል መፍጠር አለብን። ምክንያቱም እነዚህ ድርጊቶች አይጠቅሙም። ሰሞኑን በግልጽ እያየን ያለው እየተረዳ ነው ያለው። ትናንትና አማራ ነጻ እናወጣለን ብለው በተለይ ጀምሮት የነበረው በአማራ ክልል አሁን ግን ከዛ አልፎ እርስ በርስ በተለይ የዘመነ ጎጥ፣ የእስክንድር ጎጥ፣ የምሬ የወዳጅነ ጎጥ በማለት እንግዲህ ጎጥ እየሰሩ እንደዚህ እርስ በርስ እየተጨራረሰ ያለበት ሁኔታ ነው። በተለይ ደግሞ ሰሞኑን በተመለከት ነው በመከታው ማሞና በደሴ በሁለቶች ግሩፕ እንግዲህ ያለው ጉዳይ እንደማያበራለት መረጃዎች እያመላከት የሚገኝ ይህ ግሩፕ ጽንፈኝነት በመያዝ የተጀመረ እንቅስቃሴ ነው ነገር ግን በአስተሳሰብ በራእይ በአመለካከት አንድ ቢሆን ኑሮ ሁሉ ባልተፈጠረ ነበረ። እዚህ አልፎ ደግሞ ከፍ ሲል ከፍ ያለ ደሴ ህይወትም ባላለፈ ነበረ። ነገር ግን ይህም የሚያመለክትን በአስተሳሰብ በራእይ በአመለካከትና አንድ አለመሆናቸውን የሚያመላክት ጉዳይ ነው። ምክንያቱም ጥቅማ ዘለይ የተሰማራ ቡድን መሆኑ በግልጽ ያየንበት ያለ ግልጽ የሆነ አጀንዳ ነው። ለክልላችን የሚጠቅመው ባዛ ወይ ሰላም ነው። ምንም ያህል ርቀትን ብንጓዝ የመጨረሻ የሚያልቀው በንግግር በድርድር ነው። ለአብነት ያህል ማንሳት ይቻላል። የሰሜን ጦርነት ላይ በፕሪቶሪያ ስምምነት ያለቀ የመጨረሻ ሂዶ እንዲሁም በዓለም ደረጃ ስናይም የሰከንድ ወርልድ ፈርስት ወርልድ ብንሄድም የመጨረሻው ይሄ ያለቀው በንግግርና በድርድር ነው። ለምሳሌ የተባበሩት መንግሥታት ድርጅት የሚተቋቋሙ አንዱ ዓላማ ለዚህ ጉዳይ ነው። ምክንያቱም ጦርነት የሚያልቀው የመጨረሻ ግባቸው በንግግርና በድርድር ነው። ስለዚህ በክልላችን አሁን እያለ ያለው ጉዳይ ምንም ያህል ይርዘም ይጠር የሚያልቀው በንግግርና በድርድር ነው። ስለዚህ ከማስረዘም ለማሳጠር በንግግር ፈቃደኛ ሆነን መቅረብ እንዳለብን ሀሳቤን ጨምሬ ማስገንዘብ እፈልጋለሁ። ሰላም ኢትዮጵያን ያርግ፣ ሰላም ሀገራችን ያድርግ ለማለት እፈልጋለሁ። በሌላ ቪዲዮ እስኪንገና የሰብስክራ በማድረግ ጠብቁ። ቤተሰብ ሁኑ። ቻው